ሰላም ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆቹን ድራማ ይዤላችሁ መጥቻለሁ። እንድትከታተሉን በአቅሩ ትጋብዛለሁ። መልካም ቆይታ። ባህር ዳርቻው ሶመር ቱርካንን ይዟት ወደ ቤት ከተመለሰ በኋላ በመጨረሻም ሻወር ከወሰደች በኋላ ግራንድ የገባት አልጋዋ ላይም ጥፍጥፍ ብላ በተኛችበት ሩቺያንም ሻይ ይዛላት ትመጣለች። የኔ ልጅ ቱርካን ትኩስ ነገር ይዤልሽ መጥቻለሁ። መቼም በጣም ቀዝቅዞሻል። አልፈልግም፣ መጠጣት አልፈልግም። ይኸውልሽ የኔ ልጅ ቱርካን አዳምጪኝ፣ ለፈጣሪ ብለሽ እሜኔንና ራስሽን ማነጻጸር የለብሽም። እሷ እንዴ ታማሚ ነች እኮ ከእሷ ጋር መነጻጸር የለብሽም። ቱርካን አንዳንድ ነገሮችን እኔ የማደርገው እሷን መቆጣት ጥፋተኛ ስለሆነች ነው። ለምን ሲባል ነው እኔ ራሴን ከእሷ ጋር ማነጻጽረው? እያለችም ቱርካን ትናደዳለች። እኔ እኮ የሶመር ሚስት ነኝ አይደለም እንዴ? እሷስ የሶመር ሚስት ነች እንዴ? እያለችም ኮስተር ብላ ቱርካን ትጠይቃለች፣ እኔና እሷ እንዴት እንነጻጸራለን? የዚህን ጊዜ ሩችያንም በጣም ትደነግጣለች። ሩችያን ንገሪኝ፣ ለምንድን ነው እኔና እሷ እኩል ምኖ ነው? ለምን ራሴን ከሷ ጋር እነጻጸራለሁ? ምን እያልሽኝ ያለሽ? ለፈጣሪ ብለሽ ቱርካን፣ እሷ እኮ እንግዳ ነች። ለዚህ ቤት እኮ እንግዳ ነች። እያች ችግር አይገባት፣ ልጅ እኮ ነች። ጤነኛ ደግሞ አይደለችም። ታውቂያለሽ ቱርካን። ምን እያልሽኝ ያለሽ? ከዚህ ቤት እንድትወጣ እኔ የመፈልግ ነበር ቱርካን፣ ይውልሽ። ነገር ግን ልጅቷ እንደምታያት ነች። በፍጹም ሙጥኝ ብላለች። ይህም ቤት ያው ሁኔታዎች እስከሚረጋጉላት ብቻ ነው እዚህ የምትቀመጠው። በመጨረሻም ግን ይህም ቤት ለቃ መሄዱ አይቀርም። እያለችም ሩቺያን ስትናገር ቱርካንም እውነታውን ስላወቀች በፌዝ መልኩ ትመለከታታለች። በእውነት እና ትሩቺያን በጣም ትገርሚያለሽ። የሰው ንጣፍን የምትወስኝ ትመስያለሽ። በቀላሉ ዘና ብለሽ ነው የምትናገሪው። እንደሱ እንኳን አይደለም ቱርካን፣ እኔ እያልኩ ያለሁት ሁሉም ሰው ቢሆን የእጁ ማግኘት አለበት፣ የሚገባው ማግኘት አለበት ነው እያልኩ ያለሁት። ለማንኛውም የእኔ ውድ ቱርካን ይኸውልሽ አዳምጭኝ አንቺ በጣም ጠንካራ ልጅ ነች። ይህ ጥንካሬሽ ደግሞ ባልሽ እንዲወድሽ አድርጎታል። እኔ ደግሞ በጣም እርግጠኛ ነኝ፣ በተለይ ደግሞ በወድሽ ውስጥ የያዝሽው ልጅ ሲወለድ በጣም ደስተኛ ሆናችሁ ትኖራላችሁ። እንደዛ ነው አደለም የሆነው እያለችም በድጋሚ ቱርካን መናገር ትጀምራለች። ሁላችሁም ታውቃላችሁ አደለ ይህን ነገር አዎ፣ ደስተኛ ነው የምትሆኑት። እያለችም ሩቻያንም ትመልሳለች። እኔ በጣም እርግጠኛ ነኝ። ይኸውልሽ የኔ ውድ ቱርካን ለልጅ ልጄ እጅግ ልዩ ሆነሽ እናት እንደምትወኝ ነገር ግን ይኸውልሽ፣ አንቺ በምትወልጅ ሰዓት ቱርካን እጅግ ጠንካራ ሴት ነው የምትሆነው። ተወዳጅ እናት ነው የምትሆነው፣ ምክንያቱም አንቺ በጣም ጎበዝ ልጅ ነሽ። እኔም የልጅ ልጅ ማየት እፈልጋለሁ። እኔ ደግሞ አንዳንድ ጊዜ በምናገርበት ሰዓት በክፉ አትመልከች ባክሽ ቱርካን። የልጅ ልጅ ለማየት ያለኝ ጉጉት ነው፣ ለዛ ነው ይሄን ብይ፣ ይሄን ተቼ ተኝ፣ እንደዚህ የምለው በክፉ መልኩ አትመልከችብኝ። ተረድተሽኛል አደለ? ከዚህ በተጨማሪ ደግሞ የመጀመሪያ የልጅ ልጅ ማየት በጣም ነው ደስ የሚለኝ። እድለኛ ነኝ ብዬ ማስባለሁ። እያለች ሩቺያን ስትናገር፣ የመጀመሪያ ነው ያልሽው አልገባኝም ቱርካን፣ ምን ለማለፍ ፈልገሽ ነው? አይ ምንም አላልኩም። ለማንኛውም ትንሽ ማረፍ ፈልጋለሁ፣ እንቅልፍ እንዲወስደኝ ፈልጋለሁ። በጣም ጥሩ ቱርካን። በመጨረሻም ቱርካን ተመልሳ መተኛት ትጀምራለች። ከቆይታ በኋላ ሶመርም ተመልሶ ቱርካንን ሲመለከታት አሁንም ቢሆን ፊት እንደነሳችው ነች። ሶመር ቱርካን ልጅ የመውለድ ፍላጎት የለኝም፣ ልጁ እንዲወለድ አልፈልግም የሚሉ ቃላቶችን ከመለሰችለት በኋላ በጣም ተረብሿል። በመጨረሻም በደረቁ ድብት ወደ ውጭ ወጥቶ ብቻውን ጨረቃና ከዋክብትን እየተመለከተ እንባውን በጉንጩ ላይ ይፈሳል። ከውጭ ሆና ከላይ ሆና ወደ ታች ሶመርን እየተመለከተች ቱርካንም በፊቷ ማልቀስ ትጀምራለች። በነጋታው ጠዋት ቱርካን ልብሷን እየቀያየረች ባለችበትም አይላ ትኩስ ሻይ ይዛላት ትመጣለች። አመሰግናለሁ አይላ፣ እታወቂያለሽ። በጣም ነው የሚናፍቀኝ ሻይሽ። በጣም አመሰግናለሁ ቱርካን፣ እታወቂያለሽ አደለ? ይህንን ያንችን ሻይ ጎንጨት በምልበት ወቅት ሆዴ ውስጥ ያለው ስሜት ይረጋጋል። አመሰግናለሁ በጣም ። ሻንጣዋንም እያዘጋጀች ስለነበረ ግራ እየገባት አይላም ትናገራለች። ወዴት ልትሄጂ ነው ቱርካን? ሰላም ወደማገኝበት ቦታ ልሄድ ነው፣ ወደ አባቴ ቤት። በድጋሚ ተናደሻል ማለት ነው ቱርካን፣ ተበሳጭተሻል አይደል? በጣም ነው የማዝነው በእውነት። ቱርካን የሩቺያን ቃላቶች ሳያንሶች ደሞች ሚን የምትባለው አሳበደች። አይደለም እብድ እኮ ነች፣ ሚን የምትባለው እኮ እብድ ነች። ለዚያ ብቻ አይደለም። ይኸውልሽ አይላ፣ ይሄ የውሸት ቤት ነው። ገባሽ? በውሸት የታጨቀ ቤት ነው። በድግግሞሽ በስህተት ድግግሞሽ የተመሰረተ ቤት ታወቂያለሽ። ግን ይኸውልሽ ቱርካን በእርግጥ እኔ አሁን ይህን ነገር ለመናገር ብቁ አይደለሁም፣ ነገር ግን እውነቱን ለመናገር ከዚህ ቤት ውስጥ መውጣት ያለበት ሰው ብቸኛ ሰው ሜኔ ብቻ ነች። በፍጹም አንቺ መሄድ የለብሽም። ይኸውልሽ አንቺ ግን የምትሄጂው ከሆነ ቱርካን ብላ ሳትጨርስም ወደ ቱርካን ስልክ ይደወላል። የደወለችውም እናቷ ነበረች። ስልኩንም ከዘጋች በኋላ ቱርካን አልገባኝም አይላ፣ ምን ልትናገሪ ነበረ? እስኪ አስረጅ። ይኸውልሽ ልጅቷ በጣም አደገኛ ነች። በጣም ቀናተኛ ነች። ሰይጣናዊ ነገር አይምሮዋን ተቆጣጥሮታል። ጥሩ ልብ የላትም። ይኸውልሽ በተለይ በተለይ ደግሞ በአንቺ ትቀናለች። በአንቺ ደስታ ትቀናለች። በእርግጠኝነት ደግሞ አንድ ነገር ልናገር፣ አንቺ ከዚህ ቤት ጥለሽ የምትሄጂ ከሆነ ቱርካን፣ እሷ በጣም ደስተኛ ነው የምትሆነው። ግራ እየተጋባችም ቱርካን ትናገራለች እኔም ብለው አይላ፣ አንቺም ታውቂያለሽ ማለት ነው? ይህን ነገር ታውቂያለሽ? እያሌ ስትጠይቃትም አይላም ታከረክራለች። ሁላችሁም ታውቃላችሁ ማለት ነው። እኔ ብቻ ነኝ ይህንን ነገር ማላውቀው። እኔ ብቻ ነኝ አልገባኝ። እኔ ብቻ ነኝ አልተረዳሁት። ይህም ሚስጥር ያላወቅሁት እስከ ዛሬ ድረስ እኔ ብቻ ነኝ። በእውነት በጣም ነው የማዝነው። ይኸውልሽ ቱርካን በጣም አዝናለሁ። እኔ እኮ ነገር ግን ይሄ ጉዳይ አያገባኝም። ለዛ እኮ ነው ምን ማለት ይችላሉ። ከዚህ በተጨማሪ ደግሞ እኔ ብናገር፣ አያገባኝም ነው ያልሺው አይላ? ይሄ ጉዳይ አያገባኝም ነው ያልሺው? አንቺ እኮ ነበርሽ ከጎኔ የነበርሽው አይላ፣ አረስተሿ እንዴ? በጣም አስከፊ ዘመን ሳሳልፍ እኮ እዚህ ቤት ውስጥ ስትሰቃይ እኮ አንቺ ነበርሽ ከጎኔ። ጧት ጧት ሁልጊዜ የምትመጪው አንቺ ነበርሽ። የእኔን ችግሮች፣ ደስታዬንም፣ ምስጢሬንም እኮ ያካፈልኩት አይላ አላንቺ ብቻ ነበረ። አሁን ግን እያልሻለሽው፣ አያገባኝም ይሄ ጉዳይ እያልሽ ነው አደለ? በእውነት እልሻለሁ። እኔ እኮ ይህንን ነገር ለመናገር ታውቂያለሽ አደለ፣ ቱርካን ትናደጃለሽ ትበሳጫለሽ ብዬ እኮ ነው። ነገር ግን ምን ታደርጊዋለሽ አይላ። አሁን ነው በጣም ያበሳጨሽኝ። ሁላችሁም ብትሆኑ አጃጅላችሁኛል። ስትጫወቱብኝ ስትዋሹ ኖራችኋል እስከዛሬ ድረስ እየተሳለቃችሁም ሊሆን ይችላል አይደለም? ይሄን ያክል ትልቅ እውነት ካፍንጫ ስራ አስቀምጣ መቼም ቢሆን አታቀውም። እና አጃጅላት እያላችሁ ነበር አይደለም? የምትኖሩት እንደዛ ነበር አይደለ? አረ በፍጹም በፍጹም እንደዛ አይደለም ቶርካን፣ እኔ እንደዛ አስቤ አላውቅም እንደዛ ብዬም አላውቅም። ለአንቺና እንዲሁም ደግሞ ለሶመር በጣም ነበር ማዝነው ኔ እኔ ሁልጊዜም ቢሆን በሳጭ ነበረ። በጣም ያሳዝናል። ሶመር እኮ በጣም አጣብቂኝ ውስጥ እኔ ያለው ምን ማድረግ እንኳ እንዳለበት እኮ ያውቅም፣ ቶርካን በሁለት ሰዓት መካከል እኮ ነው ያለው። አይላ፣ እንደዛ አይደለም የሚባለው በሁለት ሴት ታጅቦ ነው የሚኖረው ነው የሚባለው በእርግጥ ልክ ነሽ። ላይ ላይ ያሳዝናል እንድሱ አይደለም ቱርካን፣ እንድሱ አይደለም ሶመር እኮ አንቺን በጣም ነው የሚያፈቅርሽ ከልቡ ነው የሚያፈቅርሽ። ላንቺ ያለውን ፍቅር እኔ በደንብ አድርጌ አውቃለሁ። ይህን ሚስጥር ደብቆ ለመቆየት ሲታገል ነበረ። አንቺን ለመዋሸት በሚሞክር ሰዓት ምን ያክል እንደሚጨነቅ ፊቱ ላይ ያነባለሁ እኔ። ይቺ እባብ የሆነች ሴት ይቺ መርዘኛ እባብ የሆነች ሴት ለሁላችንም ችግር እየፈጠረች ነው እየኖረች ያለችው ቱርካን። በጣም ጥሩ በጣም ጥሩ። ለማንኛውም አይላ ከዚህ በኋላ እኔ ሌላ ነገር መስማት አልፈልግም። እያለችም ቱርካን ሻንጣዋን ታዘጋጃለች። ሁሉንም ነገር እርሹ፣ እርሹ በቃ አይላ። ሻንጣዋንም አይላ ያዝ እያደረገች፣ አይሆንም፣ አይሆንም እባክሽ ቱርካን እባክሽ፣ እንደዚህ አታድርጊ። ሶመር በጣም ነው የሚያፈቅርሽ እያልኩሽ ነው። ከዚህ ቤት ጥለሽ አንቺ የምትሄጂ ከሆነ ሶመር ያብዳል፣ በጣም ይጎዳል። እሱ በጣም ነው የሚያፈቅርሽ። እባክሽ ለፈጣሪ ብልሽ ቱርካን፣ አይዝላ፣ እባክሽ እንደዚህ ያቶኝ እባክሽ። ሄድበት በሌላ በኩል ስልክ ያልተነሳላት ናስሪን ከቱርካና ከቱርካን አክስት ጋር እየተጨቃጨቀች ነው። መሄድ አለብኝ። ምን ሆነሻል ናስሪን? ወደዛ ቤት እኮ ድጋሚ መሄድ የለብንም። እዛ ሄደሽ ደግሞ ችግር ይፈጠራል። ባክሽ፣ ተረጋጊ። አያይ፣ በፍጹም ልጅ የሆነ ነገር ሆና ነው እንጂ፣ በፍጹም እንደዚህ አታረግም። ስልኬን ታነሳልኝ ነበረ። እረ ተረጋጊ ባክሽ ናስሪን፣ ምናልባት እኮ እንቅልፍ ወስዷል ሊሆን ይችላል፣ ወይ ደግሞ መታጠቢያ ክፍል ውስጥ ሆናም ሊሆን ይችላል። መሄድ ይኖርብኛል። ወደ ል መሄድ አለብኝ። በቃ ይኸውልሽ መሄድ ትችያለሽ ናስሪን፣ ነገር ግን አንድ ነገር እንዳረሽ እዛ በሰላም እየኖሩ ከሆነ አንቺን ሲያው ችግር ይፈጠራል በእርግጠኝነት። በመጨረሻም ቱርካን ልጅሽ ትናደድብሻለች። ይኸውልሽ ድጋሚ እኮ መደወል ትችያለሽ ናስሪን። ኧረ እባክሽ ተረጋጊ እንዲህ ከዚህ በተጨማሪ እኮ ቱርካን ጸንሳለች። እሷን ማናደድ እና ማበሳጨት የለብሽም ናስሪን፣ እባክሽ ተረጋጊ። ዶንሽም ትናገራለች። እማዬ ነገሩን እያጋነንሽ ነው ያለሽ እየታወቀ እኮ ነው። ይኸውልሽ ከዚህ ቀደም ቱርካን እንደዚህ ነው የምታረገው፣ በትንሽ ነገር ስትከፋ ወደ ውጭ ትወጣለች፣ ወቅ ታደርጋለች። ሌላ አዲስ ነገር እኮ የለም። አሁን ደግሞ አንቺ ማየ የምትሄጅ ከሆነ ከሩቺያን ጋር ትታያለሽ፣ እየባሰ ችግር ነው የሚፈጠረው። ባክሽ ማየ። በመጨረሻ ምናስሪን ክራ እየተጋባች በረጅሙ ትተነፍሳለች። በሌላ በኩል ሻንጧዋን ካዘጋጀች በኋላ ወደ ታች እየተንደረደረች ቱርካን ትሄዳለች። ከኋላም ሰራተኛ እየተገደለች፣ ለፈጣሪ ብለሽ ቱርካን እንደዚህ ያታርጊ ወይ ካልሆነ ለሶመር ልንገረው። በፍጹም እንዳትናገሪ አይላ፣ በፍጹም እንዳትናገሪ እያሉ የተንደረደሩ ወደ ታች ሲወርዱ፣ ቦታው ላይም ወንድሟ የቱርካን ወንድምና አባቷ ደርሰው ማንኳኳት ይጀምራሉ። የዚህን ጊዜ ቱርካን ትደነግጣለች። አባዬ፣ በመጨረሻም በሩን ትከፍትለታለች። አባዬ። ሳዲቅም በጣም ደስ እያለው ፈገግ እያለ የኔ ልጅ፣ የኔ ውድ መስዑት ቱርካን፣ ግቡ፣ ግቡ ወደ ውስጥ እባካችሁ። አይሆንም የኔ ልጅ፣ ይኸውልሽ፣ ወደ ውስጥ አንገባም። ይህች ትንሽ ስጦታ ነች፣ ለተጸነሰው ልጅ ለእሱ መጡን ስጦታ ነች። ይኸውልሽ፣ ለልጅ ልጄ አየሽ አባዬ ምንድን ነው ደግሞ? ይኸውልሽ ይሄንን በውሃ አንድ ላይ እያደረግሽ መውሰድ አለብሽ። ለጤንነቱ ለልጁ ጤንነት በጣም አሪፍ ነው፣ በሁለት ቀን ነገር ግን ደግሞ ይኸውልሽ፣ መብዛት የለበትም አየሽ። በትንሽ በትንሹ ነው የምትወስጂው። አስታወስሽው? በቤት ነበር እንደዚህ አይነት መድኃኒት። ለልጅ ጤንነት በጣም አሪፍ ነው። የኔ ተወዳጅ አባት፣ የኔ አሳቢ አባት፣ ምን ላርግ ብለሽ ነው? የኔ ልጅ ለልጅ ልጄ የመጀመሪያ ስጦታ ልስጠው እኮ ብዬ ነው። ቦታው ላይ ምሶ መሪ ይደርሳል። አባት ሳዲክ እየኔ ልጅ እንኳን ደህና መጣችሁ። እንዴ ናችሁ? ሰላም ናችሁ? አመሰግናለሁ። አነስ ያለች ስጦታ ነገር ለልጅ ልጄ ይዤ መጥቼ ነው። ታዲያ ለምን ወደ ውስጥ ገባ አትልም? አቶ ሳዴ ግባባክ እያለ ኦዛርም ይናገራል። ቱርካን ካኔኔ ልጅ፣ ለምንድን ነው አባትሽን እንዲገባ ያላደረግሽው? እበር ላይ ለምን ታቆሚዋለሽ? አያ፣ የእኛ መግባት ስላልፈለግን ነው። እኔና መስዊት የምንሰራው ስራ አለ። እግረ መንገዳችንን የመጣ ነው። በመጨረሻም ይህን አጋጣሚ ተጠቅማ አይላም ሻንጣውን እየጎተተች ወደ ውስጥ መመለስ ትጀምራለች። ይህንን ነገር ሶመር ሲመለከት፣ አይላ ምንድነው ደሞሱ? እይ ምን መሰለ አቶ ሶመር ያው ከኔ ከኔ ቤተሰቦች ጋር የተላከ ልብስ ነበር፣ እና እያየሁት ነበር። መረጥ እያደረግኩ እያየሁ ነበር። በሻንጣ ውስጥ ያሉትን ልብሶች እያየሁ ነበር። አሁን ወደ ቦታው እየመለስኩን ያለሁት። በጣም ጥሩ፣ በቃ መልሾሽ። ከሰዓታት ቆይታ በኋላ ናስሪን በድጋሚ ትደውላለች። በመጨረሻም ቱርካን ስልኳን ካነሳች በኋላ እየሰማዎች ነው እማዬ። ልጄ ምንድን ነው እሱ? ድምጽሽ ደግሞ ምንድን ነው ተቀይሯል? ልጄ ምንድን ነው እያለቀስሽ ነበረ? ደህና ነኝ ደህና ነኝ እማዬ፣ ትንሽ ንፋስ ነገር አግኝቶ የነበር ለዛ ነው። ትናንትና ትንሽ ንፋስ መታ አድርጎኛል ይመስለኛል። ትንሽ ቀዝቅዞኛል፣ ለዛ ነው ድምጽ የተቀየረው። የኔ ውድ ልጅ ለምንድን ነው እሱ በቀዝቃዛ አየር የምትወጪው? ለምን ወደ ውጭ ወጣሽ? ከዚህ በተጨማሪ ደግሞ አክስትሽ መታ ነግራኛለች። ትናንትና ሶመር ወደ እሷ ጋር መጥቶ እንደጠየቃት ነገረች። ወደ ትሄደሽ ነበረ? እማዬ ትንሽ ብቻ የመሆን ፈልጌ ነበር ይዛን ሰዓት፣ ለዛ ነው። ደህና አይደለሽም እንደኔ ልጅ፣ ቱርካን የተፈጠረ ነገር አለ ልጄ? ምንም የተፈጠረ ነገር የለም እማዬ። የተናደርሽበት ነገር አለ እውነቱን ነገሪኝ እባክሽ። ልጄ፣ ምንም ነገር የለም እማዬ፣ ደህና ነኝ አታስቢ። የተፈጠረ ነገር ካለ ደግሞ ነግርሻለሁ ታውቂ የለም። በቃ ለማንኛውም ደህናውኝ እማዬ፣ ስልኩን ልዘጋው ነው እያለች ባለበትም ሶመር ይደርሳል። ደህና ደርሽ ግን ውድ እስከምትነቂ ድረስ እየጠበኩሽ ነበረ። ቁርስ ለምን አብረን አንበላም? ወደ ፈለግሽው ቦታ ሄደን። አመሰግናለሁ፣ ነገር ግን መብላት አልፈልግም። አሁን ወደ ውጭ መውጣትም አልፈልግም ብላ ተናገረች። ፊቷንም ታዞራለች። ደህና ለሽም እንዲ ምንም ነገር አትልፋ ሶመር፣ የተቀየረ ነገር የለም። ሌሊቱን በሙሉ ሳስብበት ነበረ፣ ነገር ግን የተቀየረ ነገር የለም። ምን እየሆንሽ ነው ያለሽ ግን ቱርካን እያለም ሆዷ እንዲያብስ እያደረገ እና ውስንሻል ማለት ነው ይህን ያንቺን ልጅ ለመግደል ወስንሻል። እኔ በፍጹም አልፈቅድልሽም ቱርካን ይው፣ እኔ እናንተ እንድንጣል አልፈልግም ሶመር፣ ነገር ግን ሀሳቢን አልቀየርኩም እያለች ስትናገርም ሶመር ይህም ይዜ የሚጨብጠውን ያጣል። ቱርካን ይውልሽ፣ እኔ ምን ማድረግ እንዳለብኝ አልገባኝም። አሁን እኔ አንቺን መጉዳት አልፈልግም፣ እንድታለቅሽም አልፈልግም። እኔም ብቻ አይደለም ይውልሽ ምትጎጁ ቱርካን፣ ይህን ነገር ብታደርጊ አንቺን ብትኝ በኋላ ትጸጸችበታለሽ። በዚህ ጉዳይ እርግጠኛ ነኝ፣ ትጸጸቻለሽ በውሳኔሽ እንዲህ። ይህ ልጅ እኮ የኒኒ አንቺ ህልም እኮ ነው፣ የኒኒ አንቺ ነገር እኮ ነው፣ የወደፊት ጣፈንታችን እኮ ነው። ለምንድን እንደዚህ የምታደረጊው? እኔ ናንቺ ኮርስ ስቃል ቃል ተግባብተናል፣ አይደለም እንዴ? እኔና አንቺ እኮ በየቀኑ እየተዋደድን ፍቅራችን እያደገን የመጣው ተመልከች። ደግሞ ይኸውልሽ ተመልከች፣ አባትሽ ያመጣውን ነገር ተመልከች። ለልጅ ልጄ ብሎ ነው ያመጣው። ተመልከች ይህን ነገር እውድሽ ውስጥ ያለው ልጅ እኮ የሁላችንም ስጦታ ነው ቱርካን። እኔ ከዚህ የበለጠ ምንም ነገር ልነግርሽ አልችልም፣ ብሎ ተናዶ ሶመርም ጥሏት ይሄዳል። በመጨረሻም ቱርካን አልጋው ላይ ተቀምጣ ስትመለከትም የሶመርና የእሷ ፎቶ የሰርጋቸውን ፎቶ ታያለች። በጣም እየተበሳጨች እየተናደደች ፎቶውንም ወደ መሬት ላይ ዘርግፋ ትጥሏለች፣ መስታወቱም ይሰበራል። በሌላ በኩል ሩቺያን ሰራተኞቹን አሰማርታ አንደኛውን ክፍል እያስተካከለች ነበር። የዚህን ጊዜ ሚኒም ትደርሳለች። እሷ እንደደረሰችም ፈገግ እያለች ሩቺያን ትናገራለች። ለሚወለደው የልጅ ልጅ ክፍሉን እያዘጋጀው ነው ያለሁት። አልጋዎቹም ያው እንግዲህ እንዳየሹ ሊስተካከሉ ነው። ሚኒም ትናደዳለች። እየኔ ልጅ ጠረጴዛ ላይ ትተኛለች አይደለም እንግዲህ ከመጀመሪያው ጀምሮ ተናግሬያለሁ። ሚኒ ይሄ ቤት ላንቺ አይሆንሽም ብየሽ ነበረ፣ ነገር ግን ልትሰሚ አልቻልሽም። ስለዚህ እኔ መደረግ ያለበትን ነገር አሁን እያደረግኩን ያለሁት ሩችያን። ነገር ግን እኮ የእኔ ልጅ ኪራዝም ብትሆን የልጅ ልጅሽ ነች አይደለም እንዴ? ሁለቱም ልጆች ናቸው አይደለም? ምን አይነት ሴት ነሽ? ቆይ ሩችያን፣ ምን አይነት ሰው ነሽ? እንዴት ሁለት ህጻናቶችን ትለያለሽ? የእኔ ልጅ ከቱርካን ልጅ በምንድን ነው የምታንሰው? ንገሪኝ እስኪ። ይኸውልሽ ምን መሰለሽ ሚኒ፣ ልጆቹ ተወቃሾች አይደሉም። ገባሽ ጥፋተኞች አይደሉም። ችግሩ ምን መሰለሽ ሚኒ፣ እናቶቻቸው ናቸው። እናቶቻቸው ሁለቱም ይለያያሉ ብላ ተናግራ ሚኒን ጥላትም ትሄዳለች። በሌላ በኩል ሶመር ከባህር ዳርቻ ብቻውን መኪናውን አቁሞ ወደ አይላ ጋር ይደውልላታል። ሄሎ፣ ሄሎ አይላ ኤውልሽ ከቤት የምትወጣ ከሆነ ቱርካን አሳውቂኝ፣ በፍጥነት እሺ። ምንም ችግር የለም ሶምር፣ አሳውቃሉ። ከዚህ በተጨማሪ ለማየ ደግሞ ምንም አይነት ነገር እንዳትናገሪ፣ በዚህ ጉዳይ ጣልቃ እንድትገባ አልፈልግም። ምንም አታስብ፣ እኔ ንግራሉ። ለአንተ ብቻ ነው የምናገሩ። በሌላ በኩል ቱርካን የሰበረችውን መስታወት እንዲሁም ደግሞ የእሷንና የሱን ፎቶ እያነሳች ባለበት በመጨረሻም ሚኔ በሩን ከፈታ አድርጋ ትደርሳለች። ቱርካን ምንድን ነው እሱ እየተፈጠረ ነገር አለ እንዴ? ቱርካን እያለች ስትናገር ፎቶቸውንም ከምንጣፉ ስር ቱርካን ትደብቀዋለች። ምንም የተፈጠረ ነገር የለም። የጆሮ ጌጤ ጠፍቶብኝ ነበር እሱን እየፈለግኩ ነበር። እኔም ብልሽ፣ ግን ቱርካን ምንድን ነው እሱ? አርግዘሻል እንዴ? ምን ነው ለምንድን ነው የጠየቅሽኝ ሚኒ? ኧረ ምንም ምንም አደለም። ማለቴ እንኳን ደስ ያለሽ እኮ ልልሽ ነው። አመሰግናለሁ እርግጠኛ ነኝ። በቃ በእኔ ተበሳይ ተሻል ተናደሽብኛል፣ አይደለ ቱርካን? በእርግጥ ብትናደጅም አይፈረድብሽም። ምንድን ነው የፈለግሽው ሚኒ? የመጣሽበትን ነገር ብቻ ተናገሪ። ይኸውልሽ ምን መሰለሽ ቱርካን፣ ላግዝሽ የምችለው ነገር ካለ መንገድ ትችያለሽ፣ እማግዝሽ ነገር ካለ ብዬ ነው። ያው ታውቂያለሽ አይደለ አደለ፣ እናትነት ገባን ነው። ስሜቱን በደንብ ስለማውቀው ላግዝሽ ይችላሉ፣ አማግሪኝ። በመጨረሻም ያው አንድ ቤት ውስጥ ነው የምንኖሩ አይደለም እንዴ? መተጋገዝ አለብን ብዬ ነው። አንድ ቤት መኖርና አለመኖራችንን እንኳን ሚኒ አልተረጋገጠም፣ ገና አልተወሰንም። ብላ ቱርካን ስትናገር፣ ሚኔም እየደነገጠች አልገባኝም። አይ እያልኩሽ ያለሁት ምን መሰለሽ አንድ ቤት ውስጥ መኖራችንን አልተወሰንም ገና እያልኩሽ ነው ያለሁት ቱርካን። በፍጹም አልገባኝም። ምን እያልሽ ነው ያለሹ? ምንም እያልኩ አይደለም እርሱ በቃ ሚኔ። በጣም ጥሩ በቃ ቱርካን፣ እንገናኛለን ብላ ተናግራ፣ በመጨረሻ ሚኔ በሩን ከፍታም ጥላት ትሄዳለች። በሌላ በኩል ቱርካን ሚኔ እንዳታየው የያዘችውን ብርጭቆ በስሜት ውስጥ ሆና ጨብጣው ስለነበር እጇም ደም በደም ይሆናል። ከወጣች በኋላ ሚኒ ከወጣች በኋላ በሩ ላይ የቱርካን አነጋገር ስላልገባት ግራ እየተጋባች ቆማ ማሰብ ትጀምራለች። የዚህን ጊዜ ሰራተኛ እንደደረሰች ምንድን ነው እሱ የምፈልገው ነገር አለ ሚኒ ምላሽ ሳሰጣትን፣ በመጨረሻ ሚኒ ጥላት ትሄዳለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። የወፍ ጎጆ ድራማን ሳይቆራረጥ መከታተል ለምፈልጉ የደውል ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።